የተከበራችሁ የምቹ ሚዲያ ተከታታዮቻችን እንደምን ቆያችሁ። የእለት ዘገባችን ተጀምሯል። በቅድሚያ ቤት ነጥቦችን እንመለከት። በቀንን የአዱኛ አሟሟት ዙሪያ ምርመራ እየተጣራ መሆኑን የአዲስ አበባ ፖሊስ አስታውቋል። የምትሰሙት ይሆናል። የትግራይ ክልል ጊዜያዊ አስተዳደር የፌዴራል መንግስት አስፈላጊውን እገዛ እንዲያደርግለት ጠይቋል። ሌላኛው መረጃችን ነው። በሃይማኖት ተቋማትና ምዕመናት ላይ መብትን የሚጋፉ ሀሳብ የሚሰነዝሩ አካላትን በህግ መጠየቅ የሚያስችል የህግ ማሻሻያ መደረጉ ተገልጸዋል። ሙሉ ታደምጡታላችሁ የተወደዳችሁና የተከበራችሁ ተመልካቾቻችን አብራችሁን ስትቆዩ እነዚህንና ሌሎች የሀገር ውስጥና የባህር ማዶ መረጃዎችን የሚያደምጣሉ አደምታችሁ አይለይም። በቀንን የአዱኛ አሟሟት ዙሪያ ምርመራ እየተጣራ መሆኑን የአዲስ አበባ ፖሊስ አስታውቀዋል። በኦሮምኛ ዘፈኖቹ የሚታወቀው አርቲስት አንዷ ለንጎሳ ባለቤት በነበረችው ወይዘሮ ቀንኔ አዱኛ አሟሟት ዙሪያ ምርመራ እየተጣራ መሆኑን አዲስ አበባ ፖሊስ አስታውቋል። ቀንኔ አዱኛ በለሚ ኩራ ክፍለ ከተማ ወረዳ ሶስት ልዩ ቦታው ሰንሻይን ቤቶች ፊት ለፊት ከሚገኘው ውዳሴ ህንፃ ላይ መጋቢት አንድ ቀን 2017 ዓ ም ከለሊቱ 10 ሰዓት አካባቢ ከቤቷ የማብሰያ ክፍል በኩል ባለው በረንዳ አምስተኛ ፎቅ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ ወድቃ ለህግ መ እርዳታ ወደ ያም ሆስፒታል እየተወሰደች ባለበት ወቅት ህይወቷ ማለፉን ፖሊሶቹ ገልጸዋል። ፖሊስ መረጃው ከደረሰው በኋላ የምርመራ ቡድን በማዋቀርና ቦታው ድረስ በመሄድ ተገቢውን የቴክኒክና የታክቲክ መረጃዎችን ማሰባሰቡን የገለጸ ሲሆን የሟችንም አስከሬን ወደ ዳግማዊ ምኒልክ ከሆስፒታል ለተጨማሪ ለምርመራም እንዲሄድ አድርጓል። ሟች ወይዘሮ ቀንን ያሉና በወቅቱ ከበረንዳ ላይ በወደቀችው ሰዓት ፖሊስ በቤቱ ውስጥ የነበረውን ባለቤቷን ድምፃዊ አንዱዓለም ጎሳን በቁጥጥር ስር በመዋልም ምርመራ እያጣራ ሲሆን በቀጣይ የመጨረሻውን የምርመራ ውጤትም ለህዝብ ይፋ እንደሚያደርግም አስታውቋል። የአዲስ አበባ ፖሊስ አክሎም በተለያዩ ማህበራዊ ድረገጾች ላይ ከፖሊስ የወንጀል ምርመራ ውጤት በፊት የሚናፈሱ መረጃዎች ተገቢነት የሌላቸው ከመሆኑን ባሻገር በምርመራ ሂደቱ ላይ የሚያስረዳው አሉታዊ ተጽዕኖ በመገንዘብ የተሳሳተ መረጃ የሚያስተላልፉና የሚያሰራጩ ግለሰቦች ከድርጊቶቻቸው እንዲቆጠቡ አሳስበዋል። የትግራይ ክልል ጊዜያዊ አስተዳደር የፌዴራል መንግስት አስፈላጊውን እገዛ እንዲያደርግለት ጠይቋል። አቶ ጌታቸው ሕገወጥ እንቅስቃሴ ለወቃኑም በወጡ ዜጎች ላይ በተከፈተ ተኩስ በአዲ ጉዱና በመቀሌ ጉዳትም ደርሷል ብለዋል። የትግራይ ክልል ጊዜያዊ አስተዳደር የፌዴራል መንግስት አስፈላጊውን እገዛ እንዲያደርግላቸውም ነው በይፋ የጠየቁት። የትግራይ ክልል ጊዜያዊ አስተዳደር በክልሉ ባለው ወቅታዊ ሁኔታ ዙሪያ ዛሬ ባወጣው መግለጫ ነው የፌዴራል መንግስት እገዛን የጠየቀው። ጊዜያዊ አስተዳደሩ በመግለጫው ከጥር 15 ቀን 2017 ዓም ጀምሮ አንዳንድ የትግራይ ሰራዊት ከፍተኛ አዛዦች ከተልኮ ውጪ የአንድ ጠባብ ቡድን የስልጣን ጥም ለማርካት በማለት ግልጽ የመፈንቅለ መንግስት እንቅስቃሴ ሲያደርጉም ቆይተዋል ነው ያሉት አቶ ጌታቸው ረዳ። ሶስት የትግራይ ሰራዊት አዛዦችንም አግደዋል። በዚህ ሳምንትም በተመሳሳይ በሰሜን ምስራቅና በደቡብ ግንባር አዛዦች እንቅስቃሴው በከፋ ሁኔታ ተባብሶ ቀጥሏል። ይህንን አደገኛ እንቅስቃሴ ለመግታት እና ህገ ወጥ ድርጊቶችን ሁሉ ለማስቆም የካቲት 26 ቀን 2017 ዓ ም ለትግራይ ጦር ዋና አዛዥ ጀነራል ታደሰ ወረደ ትእዛዝ ቢሰጥም ማስቆም እንዳልተቻለም ነው ያስታወቁት። ሁኔታው እልባት ባለማግኘቱ የግንባሩ የጦር አዛዦች እገዳ እንደተጣለባቸው ያመላከተው መግለጫው የጸጥታ ቢሮ እንዲመራ የተሾመው አካል ህግ ከመጠበቅ ይልቅ ከወንጀለኞች ጎን በመቆም መግለጫ ማውጥቷል ነው ያለው። ይህንን ተከትሎም የጸጥታው ቢሮ ኃላፊ ሌተናል ጀነራል ፍስሀ ኪዳኑ ከኃላፊነታቸው እንደተነሱ መግለጫው አመላክቷል። በአሁኑ ሰዓት በሰላማዊ ዜጎች ላይ ያነጣጠሩ ጥቃቶች እየተፈጸመ መሆኑን ያስታወቀው ጊዜያዊ አስተዳደሩ የመንግስት መዋቅርን ከላይ እስከታች የማፍረስ እንቅስቃሴዎችም ቀጥለዋልም ነው ያለው። የትግራይ ጦር ከፍተኛ አዛዦች የኋላ ቀሩን ቡድን ፍላጎት ለማሟላት ሲሉ መንግስት እንዲፈርስ እንዲሁም የፕሪቶሪያው ስምምነት በይፋ እንዲጣስ በማድረግ የትግራይ ህዝብ ዳግም ወደ ሌላ የጥፋት ጦርነት እያስገቡት ነው ብሏል። በመግለጫው አስተዳደሩ አክሎም የፌዴራል መንግስት በጸጥታ ኃይሎች ስም የሚንቀሳቀሱት ኋላ ቀርና ወንጀለኛ ቡድን ተላላኪዎች መሆናቸውንና የትግራይ ህዝብና ጊዜያዊ አስተዳደር የማይወክሉ መሆናቸውን ተረድቶ አስፈላጊውን እርዳታ ሊያደርግልን ይገባል ሲልም ጠይቀዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ጌታቸው ረዳ ትናንት ምሽት በማህበራዊ ትስስር ገጻቸው ባሰራጩት ጽሑፍ ህገወጥ እንቅስቃሴ ለመቃወም በወጡ ዜጎች ላይ በተከፈተ ተኩስ በአዲ ጉደም እና በመቀሌ ጉዳት መድረሱንም ነው ያስታወቁት። አቶ ጌታቸው ረዳ ጥቂት የሰራዊት አዛዞች ቡድን የመንግስት መዋቅሮችን እንዲፈርሱ ባሳለፈው የተሳሳተ ውሳኔ ክልሉን ወደ ከፍተኛ ችግርም ከቶታል ነው ያሉት። ይህንን ህገወጥ እንቅስቃሴ ለመቃወም በአደባባይ በተሰበሰቡ ሰዎች ላይም የህገወጥ ቡድኑ ተኩስ ከፍቶ በአዲ ጉዶም እና በመቀሌ የተወሰኑ ክፍሎች በሰዎች ላይ ከባድ ጉዳትም ደርሷል ሲሉም ገልጸዋል። ቡድኑ እያደረገ ያለው እንቅስቃሴ ወረራ ነው ያሉት አቶ ጌታቸው እንቅስቃሴውም ህገ ወጡን የህውሀት ቡድን ወደ ስልጣን ለማምጣት እንደሆነም ነው ያስታወቁት። የትግራይ ህዝብ ወደ አውዳሚ ጦርነት ከማምራቱ በፊት የፕሪቶሪያው ስምምነት ባለድርሻ አካላት ሁሉ ይህንን የመሰለ ድፍረት የተሞላበት እርምጃ ሊያስቆሙ ይገባል ሲሉም ነው ያሳሰቡት። በአቶ ጌታቸው ረዳ በሚመራው የትግራይ ጊዜያዊ አስተዳደርና በዶክተር ደብረ ጽዮን መካከል ካሳለፍነው ዓመታት አጋማሽ ጀምሮ የተፈጠረው አለመግባባት እየተባባሰም ይገኛል። አለመግባባቱ ካሳለፍነው ሰኞ ምሽት ጀምሮ ወደ መካረር የተሸጋገረ ሲሆን፣ በአንድ አንድ የክልሉ አካባቢዎች ላይም ግጭቶችንም ተስተውለዋል። አለመግባባቱ እንደ አዲስ የተካረረው ባሳለፍነው ሰኞ ምሽት በአቶ ጌታቸው ረዳ የተጻፈ ደብዳቤ ሶስት ከፍተኛ ወታደራዊ አመራሮች ማለትም ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ፣ ሜጀር ጀነራል ማሾ በየነና ብርጋዴር ጀነራል ምግበይ ኃይለ በጊዜያዊነት መታገዳቸውንም ተከትሎ ነው። የእግድ ደብዳቤውን ተከትሎ የክልሉ የሰላምና ጸጥታ ቢሮ ትላንት ጠዋት ባወጣው መግለጫ የእግድ ውሳኔው በግል የተወሰደና ያልሾመውን ያወረደ ነው፣ እንዲሁም ተቋማዊ አሰራርና ሕግን ያልተከተለ ነው በማለት ውድቅ ማድረጉም ይታወቃል። በደብረ ጽዮን ገብረ ሚካኤል የሚመራው ህውሀትን በሶስት የትግራይ ሰራዊት አዛዦች ላይ የተላለፈውን እግድ የማይተገበር ነው ሲልም ውድቅ አድርጎታል። በዶክተር ደብረ ጽዮን የሚመራው ህውሀት ሌሊት በማህበራዊ ትስስር ገጹ ባወጣው መግለጫ አቶ ጌታቸው ረዳ ከስልጣን ማንሳቱን በማስታወቅ እገዳውን እጃቸው ላይ በሌለ ስልጣን የወሰዱት እርምጃ ነው በማለትም አጣጥሎባቸዋል። በሃይማኖት ተቋማትና ምዕመናት ላይ መብትን የሚጋፋ ሀሳብ የሚሰነዝሩ አካላትን በህግ መጠየቅ የሚያስችል የህግ ማሻሻያ መደረጉ ተገለጸ። የሃይማኖት ተቋማት ጉባኤ ከቅርብ ጊዜ ወዲህ በሃይማኖት ተቋማትና የምዕመናት አስተምሮ ላይ በተለይም በማህበራዊ ሚዲያ የሚደረጉ የጥላቻ ንግግሮችን በህግ ለማስጠየቅ የሚያስችል የህግ ማሻሻያ ማድረጉን አስታውቋል። ጉባኤው በወቅታዊ ጉዳዮች ላይ በትላንትና ዕለት በሰጠው መግለጫ ሀሳባቸውን የሰጡት የጉባኤው ሰብሳቢ ሊቀት ጉሀን ቀሲስ ታጋይ ታደለ በማህበራዊ ትስስር ገጽም ሆነ በሌሎች የምዕመን አስተምሮዎች ላይ የሚደረጉ የጥላቻ ንግግሮችን ለመጠየቅ የህግ ማሻሻያ መደረጉንም ነው ያስታወቁት። ይህንንም ጥፋት በዘላቂነት እንዲታረም የሚመለከታቸው አካላት አግባብነት ያለው ህጋዊ መርሆችን በመከተል እንደዚህ አይነት ተግባር በሚፈጽሙ አካላት ላይ አፋጣኝ ህጋዊ እርምጃ እንዲወሰድ እንደሚያደርግም ነው የተናገሩት። የተሻሻለው ደንብ በተቋማት መካከል አለመመካከልና አለመቻቻልን የሚሰብኩ ጥላቻን የሚቀሰቅሱና ግጭትን የሚሰብኩ ተንኳሽ ግለሰቦችና ቡድኖችን ተጠያቂ የሚያደርግ ስርዓት እንዲኖርና በደንቡ እንዲካተትም ተደርጓል ነው ያሉት። የችግሩ እየተባባሰ መምጣቱን የሚገልጹት ሊቀት ጉሃን ቀስ ስታጋይ ታደለ ችግሩን በዘላቂነት ለመፍታትም በአባል የሃይማኖት ተቋማት ጉባኤ የሚወከሉ የህግና አግባብነት ያላቸው ባለሙያዎች የሚካተቱበት ግብረ ሀይል በጊዜያዊነትና በቋሚነት በማቋቋም የመከላከል ስራዎችን ለመስራት ዝግጅት መደረጉንም ጨምረው ተናግረዋል። የሁለቱም ሃይማኖት ተከታዮች ማለትም እስልምናና ኦርቶዶክስ ከሰሞኑ በማህበራዊ ሚዲያ በተፈጠረው ጉዳይ ሳይረበሹ የጾምና ጸሎት ተግባራቸውን ተረጋግተው እንዲቀጥሉም ነው ጥሪ የቀረበው። የኢትዮጵያ የሃይማኖት ተቋማት ጉባኤ በመግለጫው ከሰሞኑ በማህበራዊ ሚዲያ የነበሩ የእስልምናን ሃይማኖት አስተምሮ ላይ የጥላቻ ንግግር ሲያደርግ የነበረው ግለሰብ በአፋጣኝ በሕግ እንዲጠየቅ ሲል ማሳሰቡንም መዘገባችን ይታወሳል። ኢራን ጫና እያደረሰባት ከአሜሪካ ጋር የኒውክለር ድርድር አታደርግም ሲሉ ፕሬዚዳንት ፔዚሽኪያን ተናገሩ። ኢራን የኒውክሌር ስራዋን ያፋጠነችው በ2015 ከ6 ኃያላን ሀገራት ጋር የገባችውን የኒውክሌር ስምምነት ፕሬዚዳንት ትራምፕ በ2019 ውድቅ ካደረጉ ወዲህ ነው። ኢራን ጫና ያደረሰችባት ከአሜሪካ ጋር የኒውክሌር ድርድር አታደርግም ሲሉም የኢራኑ ፕሬዚዳንት ተናግረዋል። ኢራን ጫና ውስጡና ከአሜሪካ አትደራደርም ያሉት ፕሬዚዳንት መስኡድ ፔስኪያን የአሜሪካው ፕሬዚዳንት ዶናልድ ትራምፕ የፈለጉትን እንዲያደርጉ እንደነገሯቸው ሮይተርስ የኢራን ሚዲያዎችን ጠቅሶ ዘግቧል። የአሜሪካ ዛቻና ትዕዛዝ ተቀባይነት የለውም፣ ከአንተ ጋር መደራደር አልፈልግም፣ የፈለግከውን ማድረግ ትችላለህ ሲሉም ተናግረዋል። የኢራን ጠቅላይ መሪ አያቶላህ አሊ ካሚል ባለፈው ቅዳሜ ፕሬዚዳንት ትራምፕ የኒውክለር ድርድር ለማድረግ ለኢራን ደብዳቤ መጻፋቸውን ከገለጹ ከአንድ ቀን በኋላ ቴህራን በጫና አትደራደርም ብለዋል። ፕሬዚዳንት ትራምፕ ከቴህራን ጋር ለመደራደር ያላቸው ግልጽነት ቢያሳዩም ኢራን ከተቀበረው ዓለም ለመለየትና የነዳጅ ኤክስፖርቷን ወደ ዜሮ ለማሳገባት በመጀመሪያ የስልጣን ዘመናቸው ይጠቀሙበት የነበረውን ከፍተኛ ጫና ተግባራዊ እያደረጉ ናቸው። ፕሬዚዳንት ትራምፕ ባለፈው ሳምንት ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ ኢራን የኒውክሌር ጦር መሳሪያ እንዳትጠቀም ለመከልከል ስምምነት ትፈርማለች ወይም ወታደራዊ እርምጃ ይከተላታል ሲሉም ተናግረዋል። ኢራን የኒውክሊየር ጦር መሳሪያ እንዳይኖራት ለረጅም ጊዜ ክልከላ ተጥሎባት ነበር። ይሁን እንጂ በከፍተኛ ፍጥነት ዩራኒየምን እያበለጸገች እንደሆነም ነው የተናገሩት። ኢራን የኒውክሊየር ስራዋን ያፋጠነችው በ2015 ከስድስት ኃያላን ሀገራት ጋር የገባችውን የኒውክሊየር ስምምነት ፕሬዚዳንት ትራምፕ በ2019 ውድቅ ካደረጉት ወዲህም ነው። የየመን ሁቲ አማጽያን በቀይ ባህር ትራንስፖርት ላይ ያቋረጡትን ጥቃት እንደሚቀጥሉ ዛቱ ጥቃቱ ይቀጥላል የተባለው እስራኤል ወደ ጋዛ የሚገቡ የሰብአዊ ድጋፍ እንዳይገባ የጣለችውን እገዳ እንድታነሳ ያስቀመጠው ቀነገደብ መጠናቀቁን ተከትሎም ነው የየመን ሁቲ አማጽያን በቀይ ባህር ትራንስፖርት ላይ ያቋረጡትን ጥቃት እንደሚቀጥሉም ነው የዛቱት ለዓለም ንግድ ወሳኝ የትራንስፖርት አማራጭ ሆነው የቀይ ባህር መስመር ለሁለት ወራት ካሰራራ በኋላ ዳግም ስጋት አንዣቦበታል። ያሳለፍነው ጥር ወር በእስራኤልና ሐማስ መካከል የሰላም ስምምነት መፈረሙን ተከትሎ ከፍልስጤማውያን ጎን ነኝ በሚል እስራኤልን ሲያጠቃ የነበረው የየመኑ ሁቲ ጥቃቱንም አቁሞ ነበር። ይሁንና የመጀመሪያው ዙር የእስራኤል ሐማስ ስምምነት የተጠናቀቀ ሲሆን ሁለተኛው ዙር ድርድር ቶሎ መጀመር እና የተጀመሩ ጥረቶችም ፍሬያማ አልሆኑም። ይህንን ተከትሎም እስራኤል ወደ ጋዛ የሚገቡ የሰብአዊ ድጋፎችን እንዲቆሙ ያደረገች ሲሆን ይህ ደግሞ ከሐማስ ባለፈ አጋሩ እንደሆነ የሚገልጸው የየመኑ ሁቲ አማጺ ቡድንንም አላስደሰተም ነው የተባለው። ባሳለፍነው ነው አርብ ዕለት ቡድኑ ባወጣው መግለጫ እስራኤል ወደ ጋዛ የሚገቡ የሰብአዊ ድጋፎችን በአራት ቀናት ውስጥ እንድታስቀጥል ቀነ ገደብ አስቀምጦ ነበር። የሁቲ አማጺ ቡድን ያስቀመጠው የአራት ቀናት ገደብ መጠናቀቁን ተከትሎ በቀይ ባህር በሚያልፉ የንግድ መርከቦች ላይ ያቋረጠውን ጥቃት እጀምራለሁ ማለቱንም ሮይተርስ ዘግቦታል። ቡድኑ ከዚህ በፊት ከመቶ በላይ ጥቃቶችን በቀይ ባህር መርከቦች ላይ ጥቃት የሰነዘረ ሲሆን ሁለት መርከቦች ሲሰምጡ አራት የባህር ኃይል ሰራተኞች ደግሞ ሕይወታቸውን ማጥተው ነው። በቀይ ባህር ላይ ሲፈጸሙ የነበሩ ጥቃቶች የንግድ መስመሩ እንዲቀዛቀዝ ከማድረጉ ባለፈ ኩባንያዎች ለከፍተኛ ወጪ እንዲዳረጉና ለነዳጅ ዋጋ መናርም ዳርጓቸዋል። እስራኤል እስራኤልና ሐማስ ሁለተኛውን ዙር ድርድር እንዲያስጀምሩ ግብፅና ኳታር እየጣሩ ቢሆንም እስካሁን ድረስ ወደ ስምምነት መምጣትም አልቻሉም። ዩክሬን ከሩሲያ ጋር ጊዜያዊ የተኩስ አቁም ለማድረግ ተስማማች። በሳውዲ አረቢያ የዩክሬንና አሜሪካ ከፍተኛ ባለስልጣናት ውይይት ላይ አስቸኳይ የ30 ቀናት የተኩስ አቁም እንዲደረግም ሀሳባቸውን ቅርበዋል። ዩክሬን የ30 ቀናት የተኩስ አቁም ስምምነት ሀሳብን ለመቀበልም መስማማቷንም ነው ያስታወቀችው። በአሜሪካ እና የዩክሬን ከፍተኛ ባለስልጣናት መካከል በሳውዲ አረቢያ ጅዳ ከተካሄደው ስብሰባ በኋላ ነው አሜሪካ ያቀረበችውን አስቸኳይ የተኩስ አቁም ጥያቄ መቀበሏን የገለጸችው። የአሜሪካው የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ ሀሳቡን ለሩሲያ እንደሚያቀርቡና አዎንታዊ ምላሽ እንደሚጠብቁም ተናግረዋል። ዩክሬን ተኩስ አቆም ለማድረግና ለመነጋገር ዝግጁ ነች። ሩሲያ ይህ ሀሳብ ውድቅ የምታደርግ ከሆነ በሚያሳዝን ሁኔታ ሰላም ለማምጣት እንቅፋት የሆነው ምን እንደሆነ እናውቃለን ም ነው ያሉት። ኪየቭ እና ዋሽንግተን ስምምነት ላይ የደረሱት ዩክሬን በሞስኮ በፈጸመችው ከፍተኛ የድሮን ጥቃት ሶስት ሰዎች መገደላቸውንም ከተሰማ በኋላ ነው። ከድሮን ጥቃቱ በኋላ ሩሲያ ባወጣችው መግለጫ ዩክሬን አሁንም ጦርነቱን ለማቆም ዲፕሎማሲያዊ መንገዶችን ለመጠቀም ዝግጁ ለመሆኗን አመላካች ነውም ብላለች። የዩክሬኑ ፕሬዚዳንት ቮሎድሚር ዘለንስኪ በበኩላቸው ከዚህ በኋላ ይህንን በጎ ሀሳብ ሩሲያ እንድትቀበለው ማግባባት የአሜሪካ ስራ ነውን ብለዋል። የማክሰኞ የጅዳ ድርድር ባሳለፍነው ወር በዘለንስኪና በአሜሪካ ፕሬዚዳንት ዶናልድ ትራምፕ መካከል በኦቫል ኦፊስ ውስጥ ከተፈጠረው ግለት የተሞላበት ንግግር በኋላ በሁለቱ ሀገራት መካከል የተደረገ የመጀመሪያው ይፋ ውይይት ነበር። እውነቱን ተከትሎ በኋላ ዋሽንግተን አቋርጠው የነበረውን ወታደራዊ ድጋፍና የደህንነት መረጃዎችን ማጋራት እንደምታስቀጥል ሁለቱ ሀገራት በጋራ በሰጡት ጋዜጣዊ መግለጫም ሰጥተዋል። ከዚህ ባለፈም ሁለቱም ልኡካን ቡድኖች ጦርነቱን ለማስቆም በሚደረገው ድርድር ላይ የሚሳተፉ ልኡካን ቡድኖቻቸውን ለመሰየም እና በአፋጣኝ ድርድሩ እንዲጀመርም ተስማምተዋል። ቢሆንም ግን ሩሲያ እስካሁን ለጊዜያዊ የተኩስ አቁም ጥያቄው በይፋ የሰጠችው ምላሽ የለም። ክሪምሊን በጉዳዩ ዙሪያ ከአሜሪካ ከሚደረግለት ማብራሪያ በኋላ የመንግስት አቋም እንደሚያሳውቅም የገለጸው ነገር ግን ኮንስታንቲን ኮሳቼቭ የተባሉት ተደማጭነት ያላቸው የሩሲያ ፓርላማ አባል ማንኛውም ስምምነት በአሜሪካ ሳይሆን በሩሲያ ፍላጎት ላይ የተመሰረተ ሊሆን ይገባል ብለዋል። የሰላም ስምምነት ተግባራዊ ለማድረግ የሁለቱ ወገኖች ፈቃደኝነት ይጠየቃል ያሉት ፕሬዝዳንት ዶናልድ ትራምፕ በበኩላቸው በተኩስ አቁም እቅድ ዙሪያ በቅርቡ ከፕሬዝዳንት ፑቲን ጋር እንደሚነጋገሩና በጎ ምላሽ እንደሚጠብቁም ነው የገለጹት በተጨማሪም የተኩስ አቁሙ በመጪዎቹ ቀናት ለስምምነት እንደሚበቃና ወደ ትግበራ እንደሚለወጥን ተስፋ እያደረጉ መሆኑንም የተናገሩት የተወደዳችሁና የተከበራችሁ የምቹ ሚዲያ ተከታታዮቻችን ለሰዓቱ ተሰሙት የወደድ ነው ዘገባ እስካሁን ያደመጣችሁትን ይመስል ነበር ቀጣይ በሌላ የዜና ጥንክር እስከምንገናኝ ድረስ ጨርቆዩ ሰብስክራይብ ላይ ኮሜንት ሼር ማድረግ እንዳትረሱ እያልኩኝ ኮሪ ተሰናበትኩ ሰላም በያላችሁበት ለናንተ